ወይም አፖፕሌክሲ ይሆናል። የምናወራው ያው ስትሮክ ወይም አፖፕሌክሲ ቅጽበታዊ ወይም ድንገታዊ በሆነ መንገድ የአእምሮ ስራውን ሲያቋርጥ ማለት ነው። በተለያዩ መንገዶች ሊያቋርጥ ይችላል። ለምሳሌ ያው ከተለያዩ የሰውነት ክፍሎች እና ከልብ ኦክስጅንን እና ግልኮስን ወደ አእምሮ ሴሎች የሚያደርሰው የደም ቧንቧ የተለያዩ ችግሮች ሲገጥመው ነው። ከነዚህም ችግሮች ውስጥ አንደኛው የደም ቧንቧው ሊቆረጥ ይችላል። ሊቀደድ ይችላል። ደም መርጋት ሊገጥሙ ይችላል። ደም መፍሳስ ሊገጥሙ ይችላል። ሊሰነጠቅ እና ሊፈነዱ ይችላሉ። በዚህ ጊዜ አእምሮ ለተለያየ ሰውነት ክፍሎችና ከልብ የሚሄደው ኦክሲጅን እና ግልኮስ ወደ ተፈለጉት ሴሎች ሊደርስ አይችልም። ያኔ ያው አእምሮ ወይም አንጎል ውስጥ ያሉ ሴሎች ወደ ሃያ ፐርሰንት የሚጠጋውን የሰውነት ግልኮስ እና ኦክሲጅንን ይጠቀማሉ። በዚህ ጊዜ በስድስት ደቂቃ ውስጥ ካልደረሰ አንጎል ወይም የአእምሮ ሴሎች ይሞታሉ ማለት ነው። ያኔ ያው በሚሞቱ ሰዓት ስራቸውን በአግባቡ አይሰሩም ወይም ስራቸው ይቋረጣል። ያኔ ስትሮክ እንላለን ማለት ነው። ያው ሶስት አይነት የስትሮክ አይነቶች አሉ። አንደኛው ስኬሚክ ስትሮክ የምንለው ነው። ያው የደም መርጋት ወይም ብሎኬጅ በሚኖር ሰዓት የሚፈጠር የስትሮክ አይነት ነው። በብዛት የሚከሰተው ባደጉ አገራት ላይ ወይም ዲቨሎፕድ በሆኑ አገራት ላይ ነው። ሰባት ፐርሰንት በእስኬሚክ ስትሮክ ይመጣል ተብሎ ነው የሚታሰበው። በዋናነት ያው ልብ ልትሉት የሚገባው በብሎኬጅ ወይም በደም መርጋት አማካይነት የሚመጣ የስትሮክ አይነት እስኬሚክ ስትሮክ እንለዋለን። ምክንያቱም ብሎኬጅ ወይም ደመርጋት ሲኖር ያን ቅድም ያልኳችሁን ኦክሲጅን እና ግልኮስ ወደ አስፈላጊው የሆነ ሴል መሄድ አይችልም ማለት ነው። ሁለተኛው ስትሮክ አይነት የምንለው ደግሞ ሄሞሮጂክ ስትሮክ ነው፣ ወይም ይሲፒ ይሲፒ የምንለው ኢንትራክራኒያል ፕሬዥር የምንለው። ይህ አይነት የስትሮክ አይነት ደግሞ በብዛት በማደግ ላይ ባሉ ዲቨሎፒንግ ካንትሪ ላይ የሚከሰት ነው። ልክ እንደ ኢትዮጵያ ባሉ ሀገራት ላይ በብዛት የሚታየው ግፊት ባለባቸው ሰዎች ላይ ነው። ያው ከፍተኛ የሆነ ግፊት በሚኖር ሰዓት ያው የአንጎላ ወይም የአእምሮ ግፊት ወይም አይሲፒ ኢንትራክራኒያል ፕሬሽር ይጨምራል። በሚጨምር ሰዓት ውስጥ ያሉ ወይም አእምሮ ውስጥ ያሉ ደም ስሮች አይችሉም። ግፊቱ ከመጠን በላይ ሲሆን ይበጠሳሉ ወይም ይህ ደም ይፈሳሉ ማለት ነው። ይህ አይነት የስትሮክ አይነት ደግሞ ደም በመፍሰስ ወይም በመቀደም ደም በመፍሰስ ወይም ያው ብለድ ቬዝል ወይም የደም ቧንቧው ላይ ሲቀደድ የሚመጣው አይነት የስትሮክ አይነት ነው የምንለው ማለት ነው። ሶስተኛው ትራንዚት እስኬሚክ አታክ ወይም ትራንዚት ስትሮክ ነው የምንለው። ይህ ደግሞ ዋርኒንግ ሳይን ነው ወይም ሚኒ ስትሮክ የምንለው ነው። ያው ልክ እንደ ነጎድጓድ በሉት ዝናብ ሲዘንብ እንዴት ነው ነጎድጓድ፣ ካለ በጣም ከነጎድጓዱ በኋላ ከፍተኛ የሆነ ዝናብ እንደሚመጣው ሁላ ይሄ ትራንዚት ስትሮክ በሚኖር ሰዓት ከጊዜ በኋላ ወይም ከሶስት ወር በኋላ ወይም ከጊዜ በኋላ በጣም ከፍተኛ የሆነ ስትሮክ እንደሚመጣ ልትጠነቀቁ ይገባል ማለት ነው። ምልክቶቹ ተመሳሳይ ነው። የኢስኬሚክ ስትሮክን ምልክትም ይዟል፣ የሄሞሮጂክን ምልክቶች ይዟል። ያው የሚቆየውም ለትንሽ ሰዓታት ነው። ለትንሽ ሰዓታት የግማሽ አካል ፓራላይዝ መሆን ለትንሽ ደቂቃ ወይም ለትንሽ ሰዓታት የእስትሮክን ምልክት ሊያሳይ ይችላል። ከዛ በኋላ ሰላም ልንሆን እንችላለን። በጣም አደገኛው የሚባል የስትሮክ አይነት ነው። ይህ አይነት የስትሮክ አይነት ከታየ ወዲያው በአቅራቢያ ባለ ጤና ተቋም ወዲያውኑ ካልታዩት ከጥቂት ጊዜ በኋላ በጣም ከፍተኛ የሆነ አደገኛ የሆነ ስትሮክ እንደሚያመጣብን ልንጠነቀቅ ይገባል። ማለት ይሄ ቪዲዮ ያው የብዙ ሰዎችን ህይወት ሊታደግ ስለሚችል፣ ያው ቪዲዮው ሼር እንድታደርጉት በፈጣሪ ስም እጠይቃለሁ።